አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ የረጃል እንደ ሀያት ቤተሰቦች ሰላም ናችሁ? ሰላማችሁ ባላችሁበት ቦታ ብዝትረረፍበል። ዛሬም በአላ ፍቃድ በአዲስ ቪዲዮ ተመልሰን መጥተናል። ድምጻችን ደግሞ ጉንፋን ነው የያዘን ሌላ ነገር አይደለም። ውዶችዬ ይሄ ቪዲዮ እንደገባችሁት ላይክ አድርጉት። ወንድም አለኝ የምትይ ከሆነ እህት አለ የምትይ ከሆነ ስደተኛ ነኝ የሚያጋጥመኝን አላውቅም የምትሉት በሙላ ይሄ ቪዲዮ ላይክ አርጉ፣ ለጓደኞች ሼር አርጉት። ጓደኞቻችሁ ባያውትም ያኔ ቪው እንደልኖረው አርጉት። የሚካሄደው ነገር ነግ በእኔ የሚል ነገር ስለሆነ ቪዲዮ ላይክ አርጉት። ጀዛኩሙላህ ኸይር። ይሄ ቪዲዮ እናት፣ አባት፣ ቤተሰብ ያለ ሰዎች ሁሉም ይመለከታችኋል። አሁን ማውራት የምንጀምረው ነገር በጣም ያሳዝንና ቶሎ መድረስ ያለበት ነገር ነው። እናንተም ደግሞ የራሳችሁ ድርሻ አውጡና ለድንገት ለእናንተ የምትሸርቱበት ቦታ በኩል አንድ ሰው ወጥቶ ሊያግዙ ይችላል ማለት ነው። እናንተ ድምፅ መሆን ካልቻላችሁ ድምፅ የሚሆኑትን ሰዎች ነግበን የሚባል ነገር አለ እና ድምፅ የሚሆኑት ሰዎች ቢያንስ ላይክ እያረጋችሁ ሼር እያረጋችሁ ያ ድምፅ ህዝብ ማለት መንግስት ማለት ነው። መንግስት ማለት ህዝብ ነው። ህዝብ ማለት ሲነሳ አንድ ነገር ቶሎ ይፈታል እና ሳኡዲ አረቢያ ላይ አርባ ሰባት የሀገራችን ልጆች ላይ ወደ ሞሞት ቅጥ እንትን ይሉ ነው። አርባ ሰባት ሰዎች በፊት እንደምታውቁት የዛሬ አምስት ወር በፊት ከእንትን የማይፈቀድ ህጉ የማይፈቀድ ጋራ የተያዙ ሰዎች የተያዙቸው ሰዎች እነሱን አሁን ወደ ፍርድ እየቀረቡ ነው ማለት ነው። በሳኡዲ በሳኡዲ ህግ ያልተፈቀደው ነገር አሁን እንደ ሀሽሽ ነገር እዚህ እንደዚህ ተሸክሞ በማላቁ ነገር ደላላ አሸክሞ በብራይል እነሱ ይዞ ወደ ሱዲ በነጅራን በኩል ወደ ሱዲ ሲገቡ የሳኡዲ አስከሪዎች ደግሞ ያዙት። ከያዙ ወደ እስር ቤት ወረወሩ። እስከ አምስት ወር በላይ በስር እየተቀጡ ነበር። ከዛ በኋላ ደግሞ በሞት እንደ ሊቀጡ አሁን ደርሰዋል ማለት ነው። ከዛ ውስጥ ትናንትና አንዱ መልዕክት አስተላፋ። ከዛ በፊት ግን ከኢትዮጵያ ወደ የመን የምትመጡ ሰዎች፣ ይሄ ቪዲዮ አሁንም ላይክ አርጉት። ባልሽም ወንድምሽም አጎት ያጎች ሊመጣ ይችላል። የምትሸከሙትን ነገር እወቁ። ሳኡዲ አረቢያ እንደ ሌላ ሀገር እንዳትመስላችሁ አመልጣለው የለም ሀሺሽ ሰዑድ አረቢያ ላይ እንደሌላ አገር ላይሆን ይችላል የሰዑድ አረቢያ ላይ ሀሺሽ የተሸከመ ሰው አላቶን የሚታረደው ትናንትና አንዱ መልእክት አስተላልፈዋል ለእናቱ ደውሎ የሚገደልበትን ቀን ወላሂ ደውሎ ለእናቱ ነግሯል እና በጣም ነው የሚከብደው ለእናት የምትሞቱበትን ቀን ደውላችሁ መንገር በጣም ነው የሚከብደው እና አንድ ታርዷል ከአርባ ሰባቶቹ ሁለት ታርዷል ግን የአንዱ ድምፅ ነው የሰማ ነው ምን እያለ ነው ታውቃላችሁ ከአርባ ሰባቱ አንዱ በመልእክት አስተላልፍ የምትለው ነገር ለቤተሰቦች ካለ አስተላልፍና ቀኑ ደርሷል እያሉ ነው። እሱ መቼ ነው ያስተላለፈ? በአብዛኛው የሰማችሁ ይመስለኛል። እሱ ሮብ ለታ ነው ያስተላለፈ። መቼ ነው የሚሞተው? ኢንሻላህ የነ የሚሞትበት ቀን ሐሙስ ስድስት ሰዓት ታኩል አካባቢ ተዘጋጅ ተብሎኛል ብለው መልእክት ሲያስተላለፍ እናቱ እየሰማች፣ እናቱ እና አባቱ ከአንቴ ጋር ይውሰድልኝ እያሉ ነበር። ሱብሃናላህ። እንደዚህ ነገር ቶሎ መንግስታችን ተራርጦ ቢደርስ አንድ ነገር ወይም በእስር ለዘላለም ህይወት ልታሰር ወይም ደግሞ ይህ በሆነ ነገር መቀነስበት ይቻላል። አሁን አርባ አምስት ነው የቀሩት፤ እነሱም ጊዜያችሁ እየጠበቁ ነው። ከዚም በተረፈ ሐሙስ ነው። እሱ በቃ ሄዷል። ሁለተኛ አይመለስም። እናቱ በሱ ምክንያት ማለት ነው። ወላሂ ራሷን ለቃ የምታወራ ነገር አታውቅም አሉ። ዛሬ አምጥቶ ምንም ነገር አታውቅም። በቃ እንትን ብላለች። ልቧ፣ የእናት ልብ የምታውቁ ታውቃላችሁ። እሱ በስተመጨረሻ ምን አለ? አባቴ አለ አይ ስለው አንድ ሰው ለአንተ ብድር ሰጥተው ብድሩን ክፈልልኝ ካለ ትከፍላለህ ወይም አትከፍልም፣ አለ አሁን ብድሩን ይከፍላለው። አሁን የፈጠረን አላህ ወደኔና ስላለ ምንም ማድረግ አልችልም። እነሱም ራሱ የፈረዱን ሰዎች ራሱ ምንም ማድረግ አልችልም። ከእሱ ትዕዛዝ ስለመጣ መቀበሌ ነው። አንተም ግዴታ ስለሆነ ተቀበልና በየቦታ ሰላት ሎጋይ እንደሊሰገድልኝ አርግና ዱዐይ አርጉልኝ እያለ ነው። አላህ ጀነት ልፍርዶሲ ስጢያት ሁሉ አላህ ይረሐሙ። ከድንገተኛ ሞት ደግሞ አላህ እየጠብቀን ይጠብቃቸው። ሱብሓነላህ፣ በጣም ይከብዳል። አሁን እሱ አይደለም። ያለፈ ተመልሶ አይመጣም። አንድ ህይወት ከወጣች በኋላ ተመልሶ ማግኘት አይቻልም ማለት ነው። የቀሩትም እንደዚህ እናቶቻችን ሊያለቀሱ እየቀረቡ ስለሆነ እኔ ግን አቡቢላ ላቋርጥህ ሀሺሽ ማለት በጣም ከባድ ነገር ነው። ከባድ ወንጀል ነው የተሸከሙት ነገር። ከባድ ወንጀል ቢሆንም አሁን እኛ ሀሺሽ ቆይ፣ አሁን እዚህ ጋር ላቋርጠት ነው። ያ ነገር ስሙ ብዙ አይጠራም። ያ ነገር ተሸክመዋሉ ብሎ እነዚህ ሰዎች መማርም አይገባም። ምክንያቱም ነገም ሌላዎቹም ይቀጥላሉ እና የእጃቸውን ማግኘት አለባቸው። ያን ቢያዝ ያው ያ ነገር የተሸከሙት አውቆ አውቆ ለሆኑት እኔ ባይ ይገባቸው ባይ ነው

እንትን የታሪክ ብር የሚባል ነገር አለ። የደለለ የሚቀበል ሰው የሚያወርድ ስለሌሉ በዚህ ሊያመልጡ ፈልጎ ነው እየተሸከሙ ተባለ። አላህ አለም ግን መሞት እንደሚሞቱት ው ተናገሩ ማለት ነው። እርግጠኛ እውነት ነገር ነው ማለት ነው። በፊት ተፈርዶዋል። አሁን ደግሞ ፍርዱ ደርሶ ጊዜ ደርሶ እየተቀጡ ይገኛሉ። እነዚህ የሚቀጡ ሰዎች ደግሞ ወጣት ናቸው። እድሜያ የአምስት እስከ ሰላሳ መሀል ያሉ ልጆች ናቸው። እናትና አባት ህይወት ይቀይራለው ራሴን ይቀይራለሁ ብሎ የወጡ ሰዎች ናቸው። የሚሳሰትበት መንገድ መንገድ ላይ የሚጋጥምበት ነገር ሰው አቅም አላ ከእንደዚህ ነገር ከእንደዚህ ድንገተኛ ነገር የሚያጋጥመኝ ነገር። አላ ነጅ በል ነጅ በላችሁ። ሱብሃንላ በጣም ይከብዳል። ወላ ግን የቀሩት ሰዎች ደግሞ ቶሎ ቶሎ ደርሰን መንግስታችን፣ ድምፃችን ቶሎ ሸር ሸር አርጋችሁ ደርሶ አንድ ነገር ቁም ነገር ሰርቶ እነዚህ ቢያስቀሩልን ይነው እናታችን ከዚህ በላይ ሳላብድ ብትቀር። አሁን ሁለት ቦታ እየሞቱ ነው፣ ቤተሰቦቻችሁ አገር እየሞቱ ነው። በቃ ለቀቁ ማለት ወይም ሁለተኛ ላይ ይመለሱ ይችላል። እናት በቁማ ልጁ ያሱ አንደኛ ሞተዋል፣ እሷ በቁማ ሞ አባት ስንት ነገር በአንድ ቤተሰብ ውስጥ በቃ በአንድ ቤተሰብ ምን ወንድሞች ሄቶቹም እስከ ዘላለም ከልብ የማይወጣ ነገር ነው። ይሄን እንደዚህ ነገር ማለት ነው። ስለዚህ ይሄ ነገር በምችላችሁ አቅም ሸርታችሁ ለመንግስታችን ደርሶ መንግስትና መንግስት አንድ ነገር ተወያይቶ ሊፈታ ስለሚችል ቶሎ እነዚህ ያስቆሞ እንደዚህ ነገር ደግሞ ማስራት እቅድ ያላችሁ ሰዎች እንደ ልትቆጠቡና እንደዚህ እያያችሁ የምትመጡ ከሆነ እናንተ ሞት እንደሚጠብቃችሁ ይወቁ። ህጉ ህጉ ነው። ህጉ ህጉ ነው። ሰው የገደለ ይገደለ። ያኛው የተሸከመ ደግሞ አላቶን ነው። ምክንያቱም ሀገር በዲን ሀገር ነው። አሁን የሳዑዲ አረቢያ ብዙ ህግ አለ በሞት የሚያስቀጣ ነገር። አንደኛ ሙከድራት የሚባል ነገር እንድጫት፣ እንደ እንደዚህ እንደዚህ አይነቶች፣ አዎ፣ እንደዚህ እንደዚህ አይነቶች ነገር እንደ ሴት እና ወንድ ሀላል ያልሆኑ እንደዚህ እንደዚህ ነገር በሞት ያስቀጣል ማለት ስለዚህ ከባባዶች ነገሮች እናንተም ማውቅ አለባችሁ። አውቃችሁ ደግሞ ራሳችሁ መቆጠብ አለባችሁ። ህጉ በጣም ከባድ ነው። ራህሪ እንደሆኑ ህጋችሁ ስጥሱ እንደዚህ ወደ ኋላ የሚለው ነገር የለም ማለት ነው። እንደ ስራችሁ ስለምታገኙ ቶሎ እያላችሁበት የእናት አባት ቤት አይደለም ታውቃላችሁ፣ አይደለም ራሳቸውን ተቆጠቡ። እንደዚህ ነገር እንዳይፈጠርም ለጓደኞቻቸውም ውይይት፣ ምክር ስጡ። ከኋላ እንደዚህ መስራት ሀሳቢ ያሉ ሰዎችም ደግሞ እንደዚህ ነገር አውጡና ለምን መሬት ቆፍሮ አንድ ብር አግኝቶ ማደር አይሆንም? ይሻላል። ለምን ለስትሮ መጥረግ አይቻልም? ሀላል ነው። በሱ መንገድ ላይ ሊከፍትል ይችላል። በአንድ ቀን አብታም ይሆናሉ ብለ ያልሆነ ነገር ውስጥ ገብተ የራስ ሕይወትና የቤተሰብ ሕይወት አደጋ ላይ እንዳጥል ይላለው ኢንሻአላህ እንዳጥሉ። ወንዶች ሴቶች በባህር መጥተው ሱብሃንአላህ በጣም ይከብዳሉ። ወላህ ላ ኢላሀ ኢላ ኢላሂ ወኢላሂ ረጂዑ እናት አባቱ ሰብሩን ይስጣቸው እሱም አላህ ይርሐመው። የቀሩትንም እንደዚህ ቀርን ድምጻችን ሼር ላይክ አድርጉልን የቀሩትን ያው ፍርዳቸውን ያገኙ ግን ያው ከዚህ ሞት ብቻ ቢቀብድኑልን ምክንያቱም የተሸከሙ ሳያውቁ ነው ተብሏል። ያወቁ ከሆነ ግን ከባድ ወንጀል ነው፣ እሱ ፍርዱ አላህ ሰተነዋል። ያወቁትም ራሱ ከሆነ በቃ መጨረሻ ስለሆነ አላህ ይምሮት። ተውባ ተውባ ማድረግ ስለሚችሉት ቢተርፉልን ለነገ ለእነዚህ ሌላዎች የሚመጡ ለነሱ ትምህርት ራሱ ያስተላልፋሉ ብዬ አስባለሁ። ለምን ፊት ለፊታችሁ እየተገደሉ እያዩ ነዋ እያየ እያያችሁ ለሞት መጠበቅ ማለት ነው። ወላሂ ለሙላችሁ ሰው የሚሞትበትን ሰው ቢያቅ ኑሮ ፍራቻን አልቅ ነበር፣ ወንጀል ራሱ አይሰማም ነበር። እኔ መጀመሪያ ጊዜ እንደዚህ ልጁ ድምፁ ስሰማ መሲያ ሲያስተላልፍ እንደሚገደል ለቤተሰቡ ሲናገር የመጀመሪያ ግን የሰማሁት ወላሂ፣ በጣም የሚከብደው እናትዮ በጣም የምትፈዝ ነው። እና አላህ የርሐሙ ቻለ ቪዲዋችን ይወሰድልኝ ይላሉ። በቁሟን ነው የመሞቶቹ እናትዮ። ሁላችን ወደ አላህ መሄዳችን አይቀረም፣ ግን ከድንገተኛ ሞት አላህ ይጠብቀን። ቶሎ ቶሎ ይሄ ነገር ደግሞ እናንተ ላይክ እና እናንተ ሽር ያስፈልጋል ማለት ነው። ለምን ሰው ጋር ከደረሰ መላ አይታጣም። እንሻአላህ ከአላህ ከአላህ እንደውም አላህ የማደርገው ነገር የለም ማለት ነው። አሁንም አላህ መለመን ዱዐይ ላይ እነሱ መለመን ቶሎ ደግሞ የሚታቁ የሚታቁ ከባበዶች ሰዎች እንትን ቦታ ስልጣን ስልጣን ያሉ ሰዎች እንደዚህ ዝም እንዳትሉ፣ እናንተም እናት አላችሁ ወንድም ቤተሰብ አላችሁ ብትሉ በቃ ይሄ ነው። በቃ መጠቀም ማለት ነው። ለኛ ወንጀልማ ያልቅ ነው። እንደው አሁን ሳውዲ አረቢያ ላይ አንድ ስሙን የሚያሰክሩ ነገር የሚሰሩት ራሱ ማን ናቸው? የኛ አበሾች ነው የሚሰሩት። አገራችን የሚያቆሽሹት የኛ አበሾች ናቸው። ብቻ ግን አላህ ይስጠን፣ አገር አገር ነው። በሌላ ቪዲዮ እስከምንመጣላችሁ ድረስ አሁንም ሀሳባችሁ ማለት የፈለጋችሁ ነገር ካለ